በጠቅላይ ሚኒስትር አብይ የኢትዮጵያ ብቸኛ መተንፈሻ የተባለው ቀይ ባሕር ኢትዮጵያን ሊቀበል ዱብ ዱብ ላይ ነው። ዓለም አቀፍ ሚዲያዎች የኢትዮጵያ ጦር ወደ አሰብ ድንበር ቡሬ እየተጠጋ ነው ካሉ በኋላም አስመራ ተሸብራለች። የሥልጣን እድሜያቸው ሊያበቃ የተቃረቡት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ አዳኝ ፍለጋ ከካይሮስ ከቴህራን እየተቅበዘበዙ ነው። ያለ ልማዱ በቀን ሁለት ሦስት የመግለጫ ጋጋታዎች ማውጣት የጀመረው የአስመራ መንግስት ክፉኛ ተጨንቋል። ጭንቀቱ ሁለት ምክንያት አለው። አንደኛው አሰብ ወደ ባለቤቱ ኢትዮጵያ ሊመለስ ተቃርቧል የሚል ሲሆን ሌላኛው ደግሞ የኢትዮጵያ አሰብ ጉዞ እኔን ከስልጣን በማስወገድ ይጠናቀቅ ይሆን ወይ የሚል ነው። ከዚህ ቀደም ለሪፖርተር ጋዜጣ ሀሳባቸውን የሰጡት የቀድሞ የኢትዮጵያ ጦር አዛዥ ጀኔራል አበበ ተክለሃይማኖት፣ የኢትዮ ኤርትራ ጦርነት ከተቀሰቀሰ ሁለት ውጤት ሊኖረው ይችላል ብለው ነበርም። አንደኛው ውጤት ኢሳያስ አፈወርቄ የሰጉት ሻቢያን ከስልጣን የማስወገድ ጉዳይ ነው። በሀገራቱ መሀል ግጭት ቢነሳ ምናልባትም የኢሳይያስ ስልጣን ኮማ ውስጥ ሊገባ

በጀኔራል ጻድቃን አንደበት ካርታ ለዋጭ የተባለለት የኢትዮ ኤርትራ ጦርነት አቶ ገብሩ አስራት እንዳሉት ተጀምሯል፣ የቀረው ውጊያ ብቻ ነው። ኢትዮጵያ የቱ ጎበዝ የቱ ጀግና ከቀይ ባህር የሚያስቆመኝ ብላለች። ሻቢያና ላኪዎቹ ደግሞ ኢትዮጵያ ወደ ቀይ ባህር ከመጣች የበላይ ትሆናለች በሚል ፍርሃት ስር ወድቀዋል። ከጽንሰቱ አንስቶ የግብፅን ሽንኩርት ሲበላ ያደገው ሻቢያ በእርጅና ዘመኑም ከግብፅ እግር ስር አልጠፋ ብሏል። ከሰሞኑ ለአመታት ሲዘልፏቸው የኖሩት የምዕራባውያን ተቋማትና አገራትን ድረሱልኝ ሲሉ የተማጸኑት ያዳሉ ቤተመንግሥት ሰዎች፣ ዛሬ ደግሞ ጨርቄን ማቄን ሳይሉ ወደ ካይሮ ከንፈዋል። ኢሳያስ ወደ ሲሲ የላኩት ያልታየው ፖስታ ምንነቱ ባይታወቅም፣ ከውይይቱ በኋላ ግን ቀይ ባህርን እንጠብቀዋለን የሚል መግለጫ አውጥተዋል። የካይሮና አስመራ ቀይ ባህርን እንጠብቀዋለን አቋም ከኢትዮጵያ የቀይ ባህር ጉዞ ጋር ተዳምሮ ቀጠናዊ ውጥረቶች ይበልጥ እያየሉ ነው። ቀይ ባህር አፋፉ ላይ ጩኸቱ በርክቷል። ትክክሩና ግብግቡ እልህ አስጨራሽ

እንደዛ ጎል እያብረቀረቀች ከባህር ተገፍትራ የብስ ላይ የወደቀችው ኢትዮጵያ በቁጭት ተነስታለች። ቀይ ባህርን አረባውያን እናደርጋለን በሚለው የአረቦቹ ስሁል ሲሌት ከቀይ ባህር እንድትገፋ የሆነችውም ኢትዮጵያ ወደ ግዛቴ፣ ወደ ህልውናዬ፣ ቀይ ባህር እመለሳለሁ ማለቷን ተከትሎም ጩኸቱ በርክቷል፣ ውጥረቱም አይሏል። ለቀይ ባህር የህልውና ዘመቻ ባለፉት ዓመታት ጦርና ሰራዊቷን ስታዘምት የቆየችው ኢትዮጵያም አሁን ጊዜው ደርሷል ብላለች። አሰብ ዘመቻም ዝግጅቷን እያጣጠፈች ነው። ይህን ተከትሎ ኤርትራና ግብፅ፣ ሳውዲ አረቢያን ተማምነው የኢትዮጵያን ጉዞ ለመግታት ሩጫ ላይ ናቸው። በአባይ ጉዳይ ትልቅ ሽንፈት የተከናነበችው ግብፅ ይህን ሽንፈት በቀይ ባህር አይደገምም በሚል ስሌት በአምሳሏ ጠፍጥፋ የሰራችውን ሻቢያን ልታዘምት እየተዘጋጀች ነው። ከፍጥረቱ አንስቶ የግብፅን ሽንኩርት ይበላ ያደገው ሻቢያ በእርጅና ዘመኑም ምርኩዙን ይዞ ከአሳዳጊዎች ትከሻ መላቀቅ ተስኖታል። ለፀረ ኢትዮጵያ አቋሙ በግብፅ ሽንኩርት ተዋፍቶ እዚህ የደረሰው ሻቢያም በአሰብ ጉዳይ ጭንቅ ውስጥ ይገኛል። በአባይ ጉዳይ በኢትዮጵያ ትልቅ ፖለቲካዊ ሽንፈት የደረሰባት ምስር አሁን ደግሞ በቀይ ባህር ከኢትዮጵያ ጋር ትልቅ ግብግብ ገጥማለች። ኢትዮጵያ ወደ ቀይ ባህር መምጣት ለህልውና የስጋት ነው የሚል አቋም ያላት ካይሮ ኢትዮጵያን ሁነኛ አጋር አድርጋ የኢትዮጵያን የቀይ ባህር ጉዞ ለመቀልበስ ከባድ እንቅስቃሴ እያደረገች ነው። ትናንት በአስቸኳይ ወደ ካይሮ ያቀኑት የኤርትራ ባለስልጣናት ከግብፅ ጋር መክረው ከውሳኔ የደረሱት በዚህ ጉዳይ ነው። ይህ የካይሮ የሁለቱ ሀገራት ምክከር ያነጣጥረው ኢትዮጵያ ላይ ነው። ኤርትራና ግብፅ ቀይ ባህርን እንጠብቀዋለን ሲሉ እየደነፉ ነው። የሚጠብቁት ደግሞ ከቀይ ባህር ታሪካዊ ባለቤት መሆኑ የጉዳዩን ምጸት ከፍ ያደርገዋል። ቀይ ባህርን ከኢትዮጵያ እንከላከላለን ሲሉ ዘመቻ የከፈቱት ሁለቱ የኢትዮጵያ ታሪካዊ ባላንጣዎች የኢትዮጵያን ቀይ ባህር ዘመቻ በመግታት የቀይ ባህርን አርባይዜሽን ተልኳቸውን ለማሳካት ቆርጠው ተነስተዋል። በአንጻሩ ኢትዮጵያ አንዴ ጉዞ ጀምር ያለው ከዚህ ታሪካዊ ጉዞ የሚያስቆመኝ የለም በሚል አቋም ጸንታለች። ይህም ለግብጽና ኤርትራ ራስ ምታት ሆኗል። ኢትዮጵያ የባህር በር ባለቤት በነበረችበት ጊዜ በቀይ ባህር ላይ ያላትን ቁጥጥር ዓለም አቀፍ ተቀባይነት እየጎላ ነበር። በኢትዮጵያ ጂኦፖለቲካል አቀማመጥ ምክንያት እና ምስጋና ለነገስታቶች ታሪካዊ የባህር በር ባለቤትነቷን አክብረው ቢያልፉም ይህ ትውልድ ግን የተረከበውን አደራ መጠበቅ አልቻለም። ዛሬ የኢትዮጵያ ህዝብ ከመቶ ሚሊዮን በላይ ሲሆን ይህ በዓለም የቀይ ባህር ከሌላቸው ሀገሮች አንደኛ እንድትሆን ያደርጋታል። በአፍሪካ ኢትዮጵያን ጨምሮ 15 ሀገሮች የባህር በር የሌላቸው ሲሆን ነገር ግን አስራ አራቱ የአፍሪካ ሀገሮች የህዝብ ብዛታቸው ከ20 ሚሊዮን በታች ነው። የቀይ ባህር አካባቢ የቄሳርን ለቄሳር እንዲሉ ታሪካዊነትና ቀደምት የሆነችው ኢትዮጵያ በበላይነት መምራት ሲገባት፣ ለዓለም ሀገራት ምሳሌነት ማሳየት ሲገባት ዛሬ ከእጃችን አፈትልኮ የወጣበት ምክንያት ታሪካዊ ውርደት እንደሆነ ብዙዎች ይስማማሉ። ላሙ ኬንያ፣ በርበራ ሶማሊያ፣ ሱዳን ፖርት ሱዳን አሉን እያሉ ከማላዘን ግመሏ ያለችበትን ቀይ ባህርን ጠበቅ ማድረግ አማራጭ የለውም። ቀይ ባህር ተፈጥሯዊ የአፋር ህዝብ ሀብት እንደሆነ ይኸውም በዓለም አቀፍ ህግ ተቀባይነት እንዳለው ምሁራንን ያስማማል። ቀይ ባህር ከኤርትራ ወሳኝነት ጋር ይያያዛል። በባህሩ ከሰሜን ወደ ደቡብ 1000 ኪሎ ሜትር የሚሸፍን ድርሻ ያላት ኤርትራ የባህር ላይ ደህንነት ሚናዋን ከፍ ያደርገዋል። በዚህ ከአረቡ ዓለም በቀይ ባህር በኩል ለሐማስ የጦር መሳሪያ እንዳይደርስ በማገድ ከእስራኤል ጋር ሰፊ የትብብር አቅም መፍጠር ትችላለች። በተመሳሳይ ሶማሌ የባህር በር ውንብድናና የሽብር ተስፋፊነት ቀዳሚ የስጋት በር በመሆኗም የጋራ ደህንነት ቃል ኪዳን አንጻራዊ የዓለም አቀፋዊ ድጋፍ ማግኘት እድሉ እንዲጨምር ገፊ ምክንያት ይሆናል። እንደ አውሮፓውያን አቆጣጠር በገልፍና አካባቢው ሀገራት ለመጀመሪያ ጊዜ የቀይ ባህር ፎርም ተመስርተዋል። በፎርሞ አባል የሆኑ ሀገራት ሳውዲ አረቢያ፣ ግብፅ፣ ጅቡቲ፣ ሶማሊያ፣ ሱዳን፣ የመንና ጆርዳን ሲሆኑ ፎርሙ በሳውዲ አነሳሽነት እንደተዘጋጀ ቢነገርም ዋነኛ የሀሳቡ ጠንሳሽ ግብፅ እንደሆነች የውሃ ጂኦፖለቲካ አተንታኞች ተንታኞች ይናገራሉ። በተለይም በፎርሙ የቀይ ባህር ሰፊ ወሰንን ባለቤት የሆነችው ኤርትራም አለመካተቷና ለ20 ዓመታት በኢትዮ ኤርትራ መካከል የቆየው ቁርሾም በእርቀ ሰላም ከተፈታ በኋላ የፎርሙ ምስረታ መካሄድ አጀንዳውን ከህዳሴ ግድብ ጋር እንደሚያገናኘው በወቅቱ በስፋት ሲገለጽ ነበር። የቀይ ባህር አካባቢ ዓለም አቀፋዊ ትኩረትና የሀያያላን ሀገሮችን አካባቢ ለመቆጣጠር የሚፋለሙበት ጠቃሚ የፖለቲካ አካባቢ ከሆነ ከራርሟል። ከዚህም አኳያ በተለይ የባህረ ሰላጤው የአረብ ሀገሮች የፖለቲካ ፍላጎታቸውን በቀይ ባህር አካባቢ ለማስታካት በቀይ ባህር አካባቢ በሚገኝ የአፍሪካ ቀንድ አገሮች ላይ ተጽዕኖ የማሳደር ትግል ውስጥ ገብተዋል። ይሁን እንጂ የባህር ሰላጤው አገሮች በቀይ ባህር አካባቢ በላይነትን ለማግኘት የሚያደርጉት ሩጫም የራሳቸውን የአረብ አገሮች ተቃራኒ ፍላጎት ተዳምሮበት በአካባቢው ውጥረት እንደፈጠረ፣ በዚህ ላይ ደግሞ የአሜሪካና የአውሮፓ ህብረት ተጨማሪ የፖለቲካ ፍላጎት ታክሎበት የዘመኑን የዓለም አገሮች የፖለቲካ ትግልና ፍጥጫ በቀይ ባህርና በአፍሪካ ቀንድ አገሮች ላይ ማነጣጠ የሚሰሩን የጂኦፖለቲካ ተንታኞች ያስረዳሉ። ከቀይ ባህር ሰላጤው የአረብ ሀገሮች መካከል የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ የጋራ የፖለቲካ እቅድና ስትራቴጂክ በመንደፍ በቀይ ባህርና በአፍሪካ ቀንድ ሀገሮች ላይ የፖለቲካ ፍላጎታቸውን ለማረጋገጥ ሲታትሩ፣ ከባህር ሰላጤው ሀገሮች የተለየ የፖለቲካ ፍላጎት የያዙት ኳታርና ቱርክ በተመሳሳይ የራሳቸውን የፖለቲካ ፍላጎት ለማሳካት በዚሁ በቀይ ባህርና አፍሪካ ቀንድ ሀገሮች ፖለቲካ ዙሪያ ተጠምደዋል። የባህረ ሰላጤው የአረብ ሀገሮች አንድ ወ የሆነ የፖለቲካ ፍላጎት ሳይዙም ወደ ቀይ ባህር የፖለቲካ አካባቢ መምጣታቸው እንዲሁም የነዚህ ሀገሮችን የፖለቲካ ፍላጎት የማምከንና በቀይ ባህር የፖለቲካ አካባቢ ላይ የራሳቸውን ተጽዕኖ ለመፍጠር በአካባቢው ትኩረት ያደረጉት ኳታርና ቱርክ በተቃራኒው መሰለፋቸው አካባቢውን የስጋት ቀጠና እንዳደረገው ይነገራል። በሌላ በኩል የአሜሪካና የአውሮፓ ሀገሮች የቀይ ባህር አካባቢ ፖለቲካዊን ለመቆጣጠር በራሳቸው ቅኝት የቀረጹት ስትራቴጂክ እና የስትራቴጂው ት ረት የቻይናንና የሩሲያን እንቅስቃሴ የመገደብ በመሆኑም የቀይ ባህር የፖለቲካ ፍጥጫው በማይሰማው የፖለቲካ ፍላጎቶች እንዲወጠር አድርጎታል። ቀይ ባህር አውሮፓን ከደቡባዊ ምስራቅ ኤጂያንና ከአፍሪካን የሚያገናኝ አቋራጭ መንገድ ነው። የገልፍ ባህረ ሰላጤ አገራትም ድፍድፍ ነዳጅና የተፈጥሮ ጋዝ ወደ አውሮፓ ያሻግሩበታል። እጅግ ወጪና ጊዜ ቆጣቢ ነው። ባበል መንደብና ስዊዝ ካናል ባለም ላይ ከሚገኙ አስር የባህር ቁልፍ ስትራቴጂክ ቦታዎች መካከል የሆኑት መገኛ ቀይ ባህር ነው። 30 በመቶ የሚሆነው የዓለም የመርከብ ንግድ መተላለፊያ ሲሆን በቀን ከ3 ቢሊዮን ዶላር በላይ ዋጋ ያለው የመርከብ ካርጎ ይተላለፍበታል። ግብጽ ደግሞ ከአንድ ትልቅ ካርጎ ጫኝ መርከብ 1 ሚሊዮን ዶላር ታገኛለች። ዓመታዊ ገቢዋም እስከ 6 ቢሊዮን ዶላር ይደርሳል። አውሮፓውያኖችም ለፔትሮሌም ኬሚካልና ለኃይል አቅርቦት የሚሆን ድፍድፍ ነዳጅ ዘይትና የተፈጥሮ ጋዝ ስለተቋረጠም ከአሜሪካ ቀጥሎ ከአረብ የገልፍ ሀገሮች በከፍተኛ ደረጃ በቀይ ባህር አድርገው ያስገባሉ። በተለይ የራሺዋ አቅርቦት ስለተቋረጠም። ፍላጎታቸውን ከዚህ ቀጠና በመውሰድ ለማሟላት ይጥራሉ። ቻይናም እንዲሁም። ይህ ስትራቴጂክ ስፍራ በአሁኑ ወቅት ቀውጢ ግብግብ እያስተናገደ ነው። በዚሁ ስፍራ ላይ ለሺህ ዘመናት ታሪካዊ ባለቤትነት የነበራት ኢትዮጵያ ወደ ባሕሩ ለመቅረብ መፈለጓ ቀጠናውን አውኮታል። ቀጠናውን እንዲታወክ ያደረገው ደግሞ የኢትዮጵያ ፍላጎት ሳይሆን ግብፅና ኤርትራ ይህንን የኢትዮጵያ ፍላጎት በቀናነት ለማየት ባለመፈለጋቸው ነው። ኢትዮጵያ ግን ዛሬም የሰላም እጆቿን ዘርግታ ወደ ቀይ ባሕሩን ባለቤትነቷ ለመመለስ ረጅሙን ጉዞ ጀምራለች።